ብዙ ሰው ስልኩን በአግባቡ እየተጠቀመው አይደለም። ካሁኑ ማለት ትምህርት ቤት እያላችሁ የሆነ ዩኒቨርሲቲ መሆናችሁ ምናምን፣ ስልካችሁ ላይ ቴሌግራም ግሩፕ መክፈት፣ ፌስቡክ መክፈት ምናምን ይሄ ላልባሌ ነገር የነሽ እንደነሽ ሀይ እሱ ውስጥ ወጥታችሁ እንጀራራ ማድረግ ይቻላል። ይህን የምላችሁ ምንድነው፣ ትምህርት ቤት ስትማሩ ማስጠናት ሊሆን ይችላል። ኦንላይን ማስጠናት ትችላላችሁ። የተለያዩ ኮርሶች መስጠት ትችላላችሁ። ፉድ ፎቶግራፊ አለ። ለምሳሌ ዛሬ ስንበላ ቁርሳችንን ፎቶ አንስተ ነው ፖስት ብናረገው እሱ ያድግና በአንዴ የመጀመሪያው ቀን ፖስት እንዳረጋችሁት ሰው አላየንም ብላችሁ ማሰብ የለባችሁ። ያ ማለት ሂደት ነው። በሂደት ለውጦች ይመጣሉ። እና የተለያዩ ስራዎችን ከሰዎች ከመጠበቃችሁ በፊት ራሳችሁ ከራሳችሁ ጋር ተናባችሁ ምን ልስራ፣ ምን ቴክኖሎጂ፣ ምን አለ ራሳችሁን አፕዴት ማድረግ። የሆነ ሰውዬ ሶኒ ካሜራ ስለያዘ እኔ ስለሌለኝ ብላችሁ ጭንቀት ውስጥ አትግቡ። በትንሽ ብርም ስራ መጀመር ትችላላችሁ። በ10 ሚሊዮን ብርም ፎቶግራፊ መጀመር ይቻላል። በትንሽ ብር ስላችሁ፣ እኔ ስጀምር የኔን ኤክስፒሪያንስ ነግራችሁ፣ ተቀጥሬ ነበር የምሰራ። እዛ የምሰራበት ቤት ፎቶግራፍ 30 ብር ነበረ፣ ጉርድ ፎቶ እና ሸሚዜ ኪስ አላት። ሁሌ ጠዋት ጠዋት የሆነ ሰው በደንብ ሰርቪስ ፎቶ አነሷለ ራሴ ኤዲት አድረግና ፕሪንት አድርጌ ቆርጬ ሲሰጠው አስቸኳይ ነው ይሄ መቶ ብር ይሰጥና ሰባ ብሩን ያዘ ይለኛል። ደሞዜ 2005 ወር ነበር ደሞዜ 2005 ወር ስለነበር ብዬ ግን አንድ ቀን ተሰምቶኛ፣ ያቅም ይህን የምላችሁ ለምንድ ነው እንዲሰማኝ ሳይሆን ቀርቶ ሳይሆን ቢሰማኝ ምን አመጣለሁ? ምንም ስለማላመጣ ጭንቀት ውስጥ መግባት የለም። ስንጨነቅ የያዝነውን ዙሪያችን ላይ ያለውን ከጓደኞቻችሁ ጋር ፉክክር ውስጥ አለመግባት ገባችሁ ሲቀጥል በዛ ሰዓት ሁለት ሺ አምስት መቶ ወር ደሞዝ የሆኑ ምሳይን ይዤ ነው የሚመጣው ቡና በፔርሙዝ ይዤ ነው የሚመጣው ከዛ እንደዚህ እያደረግኩ እቁብ ገባው ከዛ መጀመሪያ ላይት ገዛው ከዛ ስታንዶች ገዛው ከዛ ካሜራ ገዛው ከዛ ለሰዎች ሶስት መቶ ብር እያከራዩ ያ ካሜራ ካሜራ ራሱን ቻለ ከዛ አብዴት አረኩት ከዛ ወደ ራሴ ስቱዲዮ መጣው እኔ ሁለት ሺ አምስት መቶ ወር ደሞዝ ተኛ አራት ሺ ብር እቁብ ነበር ይህን የሆነው በቀን ሰባት መቶ ብር ስድስት መቶ ወር ሰራለሁ ያን የሰራውትን ግን ከማንም ጋር ተፎካክር ያላቅም የሆነ ሰው አሪፍ ስለለበሰ አሪፍ መኪና ስለነዳ አሪፍ ካሜራ ስለያዘ ደንግጭም ተናድጅ ምንም እንትንሆኝ ያላቅም እና ምንድነው መሆን ያለባችሁ አጠገባችሁ ባለው ሶኒ ስለያዘ ወይም ደግሞ የሆነ ሰንበዲ በአር ፋይፍ ስለሰራ ጭንቀት ውስጥ መግባት የለባችሁም ለሁላችሁ የምነግራችሁ በስልካችሁ ጀምሩ ተሰደቡ ተተቹ ምተቸታችሁ ለውጣችሁን ያመጣል ለሁላችሁ የምነግራችሁ፣ ከዛ እንዴት አርገህ አሁን ይህን ነገር ከቀጠልኩ በኋላ እቁብ ደረሰኝ፣ እቃዎች ገዛው። ከዛ ሶል ረብል የሚባል ካምፓኒ ነበር እና ለነሱ ፍሪላንስ ፎቶግራፍ ማንሳት ጀመርኩ። ያንን ፎቶ እኔ ላይት አለኝ፣ ካሜራ አለኝ፣ እኔ አለው። ስለዚህ ወጪ የለብኝም። ስለዚህ እኔ በወር ስድስት ሺህ ብር አገኝበት ነበር። ያን ስድስት ሺህ ብር ላይ አንድ ሺህ ብሩን ለትራንስፖርቴሽን እና ለካርድ ጠቀመዋለሁ፣ ሌላውን እንደ እዳ አስቀምጠዋለሁ ማለት ነው። ያ ነው ተጠራቅሞ ስቱዲዮ ስከፍት። መጀመሪያ ስቱዲዮን ቁልፍ ገዛው። ሰዎች አልቻሉትም የተባለ ስቱዲዮን ቁልፍ ገዝቼ ገባሁ። ቁልፍ ስገዛ 300 ሺህ ብር ነበር በዛ ሰዓት። ያንን 300 ሺህ ብር ግን እጄ ላይ አልነበረም። ሰዎቹ ምንድን ነው ያደረኩት? በሁለቴ ክፍያ ያን መቶ ሺህ ብር ከፈልኩ ከከፈልኩ በኋላ ግን እኔ አንድ ወር ባልሞላ ስድስት መቶ ሺህ ብር ሰርቼበታለሁ። ያን የሰራሁት ግን በምንድን ነው ብትሉኝ ይሄ አሁን ማንነት ምናምን ይሄ ሼም ምናምን የሚባል ነገር አልነበረኝም። ሶስተኛ ፎቅ ነው፣ ሊፍት የለውም። እታች ቆምና ይሄ ክለቦች ላይ ወይ የሆኑ ባሮች ላይ ሴቶች በር ላይ ቆመው እንደሚጠሩት ቆሜ ዞር ዞር እላለሁ፣ ወደዚህ ወደዛ። ከዛ ሶል ምን ታደርጋለህ? ስቱዲዮ ከፍቻለሁ። ይዤ ሰው አሳይቼ እመለሳለሁ እወጣለሁ እመለሳለሁ። ከዛ ልደት ሲሰጡኝ፣ ሰርግ ሲሰጡኝ ምናምን አንድ ወር ባልሞላ ከ6000 ብር በላይ ሰራው። አሁን ይሄ ማለት ሼም እንዳይዘኝ ለራሴ ነግሬዋለሁ። ማሸነፍ አለብኝ ራሴ። ከዛ እነዛን ነገሮች አረኩና ያ ስቱዲዮ የአመት ከፈልኩ የአመት ከከፈልኩ በኋላ ምኑ ሴፍ ዞን ውስጥ ገባው። ገንዘቤን እንዴት ማኔጅ አረኩት። የመጣውም ብር ሁሉ አላጠፋውም ነበር። ለምንድነው ማላጠፋው መክፈል ካልቻልኩ ወጣለ ወጣው፣ ማለት ስራ አጦንኩ ማለት ነው። ስለዚህ በአግባቡ ነገሮቼ ላይ ያገኘሁትን ብር እቃ ገዛበታለሁ ላይ ትገዛበታለሁ። የሆን ነገር ማንንም፣ ቤተሰቤንም፣ እህቴንም፣ እናቴንም ማንንም ኮምፕሌን አድርጌ አላውቅም። ብዙዎቻችን እኔ ዘመድ የለኝም ቤተሰብ የለኝም ቤተሰብ አይሰማኝም አይረዳኝ ታዋቹ ሰው እንደሌለው ሰው ራሳችሁን ይውና ሰው እንደሌለው ሰው ራሳችሁን ካያችሁ፣ ምን አለ ለራሳችሁ ያላችሁት ራሳችሁ ብቻ ናችሁ። ስለዚህ ምን ትሆናላችሁ? ክሬቲቭ ትሆናላችሁ። ያገኛችሁትን ሁሉ ነገር ሰፋ ማድረግ ትችላላችሁ። ከዛ ይህንን ስቱዲዮ ሶስት ዓመት ሰራሁበትና በቀጣይ ህልሜ የነበረውን ትልቅ ስቱዲዮ ከፈትኩ። ያም ስቱዲዮ 210 ካሬ ነው፣ አንድ ፍሎር ሙሉን ያስኩ ሲዝ ሁሉም ሰው ምን ያደርግልሃል? ምን ያደርግልሃል? አንዱ አንድ ፍሎር ላይ ሶስት ስቱዲዮ አለው እና ሶስቱም በር የላቸውም ለምንድን ነው በር እንዳይኖር ያደረኩት? በር ሲኖር ሰው ይቆያል ረጅም ሰዓት፣ በር ከሌለ ግን የሆነ ቶሎ ተጠቅሞ ይወጣልና ያን አድርጌ ያን ስቱዲዮ ከከፈትኩ በኋላ ለብዙ ሰዎች አሁን ይህ ሰፋ ያለውን ነገር የመስራትን እድል ፈጠርኩ። ከዛ እነዚህ ነገሮች በፈጠርኩባቸው ሰዓታቶች፣ አሁን ለምሳሌ ቅርብ ቀን የጉራገኛ ዘፈን ቫይራል የወጣው አይታችሁት ከሆነ እሱ ክሊፕ እኔ ቤት ነው የተሰራው ሙሉ አንድ ቀን ነው የፈጀው። ሙሉ ቀን እኔ ስቱዲዮ ውስጥ ነው። ይሄን ትልቅ ስቱዲዮ እንድከፍት ያደረገኝ ውጭ አይቶ መምጣት ወይም ደግሞ ሶሻል ሚዲያም ላይ የነጮቹን ፎቶግራፈሮች ላይፍ ስታይል ማየት፣ እኛ ልባችንም ሰፋ እንዲል ያደርጋል። እና ቅርብ ቀን ደግሞ ስፖርት ውሃን አይታችሁት ከሆነ የሉላ ማስታወቂያ ከተማው ላይ አይታችሁታል። እሱ ፎቶ የኔ ፎቶ ነው። አሁን ለእሱ ፎቶ አራት ፎቶ ነው ያነሳውላቸው ከጠዋት አራት ሰዓት እስከ ዘጠኝ ሰዓት ድረስ ነው አራት ፒስ ነው ፎቶ የተፈለገው። ከዛ የጠየኳቸው ሰማንያ ሺህ ብር ነው ለአራት ፎቶ። ይህን ምላችሁ ምንድነው? ተአምሮ ነው አይደለም። የሚፈልጉት ከለር አለ። እነሱ ማስታወቂያውን ሊያሰሩት የፈለጉት በውጭ ስታንዳርድ ነው። ስለዚህ እሱ ስታንዳርድ እስኪመጣ እኔ መዓት ፎቶዎች አንስቻለሁ። ለእናንተ አራት ልበላችሁ እንጂ ከሶስት ሺህ ምናምን በላይ ፎቶ አንስቻለሁና አሁን ፎቶቹ ስናያቸው ወቶ ሳየው፣ ሰርግ ሙሉ ቀን ውለንበት መቶ ምናምን ሺህ ብር ነው የምናገኘው፣ አይደል? ስለዚህ ሁላችሁም ምንድን ነው ማድረግ ያለባቸው? ከተማው ላይ ሰርግ አለ፣ ሰርግ አትስሩ። አይደለም፣ ስሩ፣ ግን አጠገባችሁ ያለ ልክ ከቤታችሁ ስትወጡ ሻይ ቤት አለ፣ ወይም ሬስቶራንት አለ፣ ትንሽ ወይ ቡና የምታፈላ ሴትዮ አለች። እሷን ሂድና ሎጎ ስራላት፣ ሎጎዋን ስሩላት። ከዛ ስለ ቡና ትንሽ አውሮ? እሷ ሳምፕል ለእሷ ልቀቁላት ያኔ ምን ይሆናል ብዙ ሰዎች ጋር ደረሳችሁ ማለት ነው በነፃ ከዛ ሸራተን ምናምንም ትሉት ኢንተርናሽናል ሆቴሎችን መስራት ትችላላችሁ ይህን የምላችሁ በነፃ ብዙ ነገሮች ሰርቻለሁ በነፃ ቦሌ መድኃኔዓለም ከቤተክርስቲያኑ አስተዳደሮች ጋር አውርተን መክፈል የማይችሉ በአመት ሁለት ሰዎችን ሰርጋቸውን እንሰራለን ይሄን ማለት ረንደምሊ ሶሻል ሚዲያ ላይ አሁን እንረዳለን ብሎ ማውጣት፣ ሁሉም ተቸግሬያለሁ ብሎ ይመጣል። ግን እነሱ የሚያውቁት ነገር የንስሓ አባታቸው ምናምን ስላሉ፣ አሁን ይህን ሳደርግ ምን ይሰማኛል? ደስታ ይሰማኛል። አሁን እነዛ ሰዎችስ ያንን ፎቶ ለሰዎች ሲያሳዩት ስላልከፈሉበት በጣም ደስተኛ ሆነው ይሄ ከፍሎ ከተነሳው ሰውዬ በላይ ነው ማስታወቂያ የሚሰሩላቸው። እንዲህ እንዲህ አይነት ነገሮችን ማድረግ ከዛ ዙሪያችሁ አሁን ናይክ ጫማ ሊሆን ይችላል፣ የሱፍ ማስታወቂያ ሊሆን ይችላል፣ የኬክ ቤት ማስታወቂያ ሊሆን ይችላል። ሴቶቹ አሁን ቁጭ ብላችሁ ጁስ ስጠጡ፣ ኬክ ስትበሉ አለ አይደል? ዲቴይል ቪዲዮዎቹን በደንብ ተጠቅማችሁ ለነዛ ሰዎች ላኩላችሁ። ነገ ይፈልጓቸዋል። ስላልከፈሉን ብላችሁ ብቻ ይሆን አንዳንዴ እዚህ ዘመን ላይ ቅድም አብርሽም ሲል ሀሳብ አዲስ ሀሳብ የለም። ያንን ሀሳብ ግን ማዋሃድ ማዘመን ይቻላል። ይህን እምላችሁ ለምንድን ነው? የሆኑ ሀሳቦች ሲወራ ከሰዎች ጋር ስናወራ ምን እናረጋለን? ይወሰድብኛል፣ እንትን ይልብኛል። ይሄኛው ዘመን ደግሞ ከመወሰድ በላይ አይደለም። እዚህ ያወራነውን ውጭ እስክንደርስ የሆነ ሰው ሲሰራው ታዩታላቸው። የማይሰራ ነገር የለም። ከሰዎች ጋር ፉክክር ውስጥ አትግቡ። ከዛስ ታርጌታችሁ ምንድን ነው? የሆነ ቦታ መድረስ፣ የሰራችሁትን ስራ ሰዎች እንዳይውላችሁ ማድረግ። ስለዚህ ታርጌታችሁ ምንድን ነው? ለሰዎች ማድረስ። እዛ ላይ ትኩረት አድርጋችሁ መስራት። አዲስ ነገር የለም። ከዛ ምንም ነገር አትጨናነቁ። አትጨናነቁ ስል ኬርለስ ሆኖ አይደለም። ኬርለስ እንዳትሆኑ። ስራችሁን ውደዱት፣ አክብሩት። ስታከብሩት ምን ያደርግላችኋል? ይከፍላችኋል። ከዛ አጫጭር ኮርሶች አሉ ከተማችን ላይ እንግዲህ፣ ያው ኤሌክስም አንዱ ነው። የተለያዩ ኮርሶች አሉ። እነዛን ኮርሶች ውሰዱ። ስትወስዱ ግን ከተማው ላይ እስቲ መዓት አካውንታንት አለ፣ እዛ ጋም ባንከሮች አሉ። አካውንቲንግ እስቲ ቤታችን ውስጥ ስንት ሰው አካውንታንት አለ? መዓት አካውንታንት ለምንድን ነው? የሆነ ጊዜ ላይ አካውንቲንግ ያዋጣል ስለተባለ ነው። በያዋጣል እንዳትገቡ እራሳችሁን አዳምጡ። ገባችሁን? አሁን ሰአሊ ነው መሆኑን የሚፈልገው ግን ቤተሰብ ስላስገደደኝ አውቶ ሜካኒክ ምናምን ተምሬ ሰርተፍኬቱ፣ ወረቀቱ አለ ግን አልሰራውበትም። ያልሰራሁት ለምንድን ነው በእኔ ፍላጎት አልነበረም። እና ፎቶግራፊ ላይ ስንመጣ መዝናኛ ነው፣ አክብሩት። ስለዚህ ሰፋ አድርጋችሁ መስራት ይቻላል። መጨረሻ ላይ እንግዲህ ያው ጥያቄዎች ካሉ መልሳለሁ። የኔን ሀሳብ ይህን ይመስላል። በጣም አመሰግናለሁ። እግዜር ያክብርልኝ።

እኔ ማነ ሰው ፎቶ ሁሌ ብላድ ከዛ ስንት ነው የሚልሽ፣ አለኝ። ለማንኛውም አሁን እንደማይ መነጽር ስታደርጊ ምንድን ነው? ያው አንዳንዴ እናወልቃለን። እኔ እምባ ስለሚያዝል ነው፣ አይኔ ንፋስ ስለሚያስቸግረው ነው። መነፅር አድርጌም በጥቁር መነፅርም ሰርቻ ቃለ በሰራውባቸው ግን ምንድን ነው የማደርገው መነፅሬን መጀመሪያ ስወጣ ያረኩት ማድረግ ግዴታ ከሆነ አንደኛ ለካሜራችሁ ፊልተር ይሆናል። የምታዩትን ከለር ማጣራት ትችላላችሁ። ኃይለኛ ፀሐይ ላይ ያለመነፅር ወይም ዲሻዶ ሳታረጉ ማየት አትችሉ። ለምን ኳሊቲው ስለማ ልክ ስትመጪ ምናልባት አሁን ላይ ቴክኖሎጂ ስላለ ኤዲት መደረግ ይችላል። በእኛ ሰዓት ያኔ ግን ኤዲት አይደረግ። አንዴ ተበላሸ ማለት ተበላሸ ነው። ስለዚህ ከዚሁ ስወጣ ዛሬ ስራዬ ምንድን ነው ምን እሰራለሁ ምናምን የሚለውን ያለው አርጌ መነፅር ሙል ከሆነ የቦታውን አየር ንብረት ካየው በኋላ ተዘጋጅ ይወጣለሁ። ከዛ በመነፅሬና በካሜራ መሀል ያለውን ብራይትነስና አስተካክዬ እወጣለሁ። ከወጣው በኋላ ሳነሳ ምንም ችግር የለም። ይህንን በምን መስተካከል ይችላል? አሁን ብለር የሆነውን ምናልባት አርቀሽ ስታዩ የሚመጣበት ድረስ ቼክ ታረጊና ላፕቶፕሽ ላይ ራቅ አርጎ ማየት ካነሳሽ በኋላ ከዛ አሁን ላይ መስተካከል ይችላል። ያነሳሽ ፎቶ ብለርድን ቢሆን ቪዲዮም ይስተካከላል እና እሱ እንዳየት ነገሮች ሲኖሩ አይክናስ ፎከስ እንደ ካሜራ አይደለም፣ አይ አጀስት ነው የሚያደርገው። አዎ ግን ምንድን ነው አሁን እንደዚህ አይነት ቦታዎች ላይ ስትቀመጭ፣ ይሄ ቦታ ፎቶ የምታነሽበት እኮ እዚህ ጋር ወደዚህ ፎቶ የምታነሽ ከሆነ ፎቶሻሪፍ ሻሪፍ አይደለም። ይሄ ማለት አጌነስት ላይት ነው ለስልክሽም ለካሜራሽም። ስለዚህ አሁን ከዚህ ለማንሳት ምናልባት ኢፌክቱን ከፈለግሽው ትችላለሽ። ካልሆነ ግን ከላይቱ አቅጣጫ ነው የምትሆነው አንድ ሁለት ብዙ ሰው የሚሸወደው ስልኩን ብድግ ያደረግና ፎቶ ቪዲዮ ምናም ሲያነሳ ቶሎ ነው የሚያነሳው። ምናልባት መነጽርሽን ጠርጎ ማዘጋጀት፣ አሻራዎች ካሉ ለምን ላይትም ሲነካው እነዛ አሻራዎቹ ይበተናሉ። ስልክሽንም ጠርጎ ማዘጋጀት። ከዛ ስትወጪ ፎቶ የምታነሺ ከሆነ ይሄ ሆቢ ካለሽ ስልክሽን ሬዲ ማድረግ፣ ሬዲ አርገሽ መውጣት የምትጠቀሚው ሴት አፕ። ወይም ማኑዋል የምትጠቀሚም ከሆነ አይሶሽን ኬልቪንሽን ሬዲ ታረጊውና ለምሳሌ ፀሐይ ላይ ከወጣሽ አይሶሽን መቀነስ አለብሽ። ከመቶ በታች መሆን አለበት ወይም መቶ ድረስ። ስለዚህ መዝጋት ስላለብሽ ተዘጋጅተሽ መውጣት። አሁን ሰው ግን ልክ ስልኩን ያወጣና አጀስት ሳያደረግ ምናምን ፎቶ ያነሳል። ፎቶ ልክ አይደለም። አይጠረግም፣ ሌንሱን አይጠርጉትም። ከና አሻራው አሻራው ላይ አንዳንድ አንዳንድ ፎቶዎች አይታችሁ ከሆነ ጉም የሚመስል ነገር አለ ያ ማለት አሻራ ነው። ስልካችንን እንደዚህ አውጥተ ነው እቺ ፓርት መጸዳት አለባት። ያን ሳይጸዳ ፎቶ አለመጠቀም። ከዛ ደግሞ የምንጠቀማቸው አሁን ኖርማሊ አውቶ መነሳት ይቻላል። ሌሎችም ምንትኖች አሉ። ፕሮ ላይ ብታነሱ ሮ ነው የሚያነሳውም ከዛ አጀስት ማድረግ ትችላላችሁ። ፕሮፌሽናል ካሜራ የሚያነሳውን ያክል ማንሳት ይችላል። ያ የሚሆነው ግን በራስ አጀስትመንት ነው። ፕሮፌሽናል የሚያሰኘው ምንድነው? ስልክ አውቶ ነው የሚያነሳው። እነዚህ ካሜራዎች ግን አይሶ፣ ኬልቪን፣ ሻተሩ ሁሉን ነገር አጀስ ተደርጎ ቦታው የሚፈልገውን አጀስ ስለምታረጉ ነው ፕሮፌሽናል የተባለው። አሁን አንዳንድ ቦታዎች ላይ በስልክ ቆንጆ ፎቶዎች፣ ቪዲዮዎች ታያላችሁ። ያ ማለት ከስልካቸው ጋር በደንብ መግባባት ስለቻሉ ነው እንጂ ምንም። ከዛ ወደ ፎቶ ስንመጣ ስልካችን ትንሽ ስለሆነ ምናምን አትበሉ። በሌላ ስልክ ብርሃን ስጡትና የምታነሱትን ጉዳይ ወደ ፎቶ ስንመጣ ፎቶ ማለት ሞር ላይት ሞር ኳሊቲ ነው። ኳሊቲያችን እንዲጨምር ላይታችንን ማብዛት አለብን። አሁን እዚህ ጋር ላይቱ ለሰው ዝም ብሎ ሊመስል ይችላል። እዚ ጋር ያለውን ብርሃን ለማመጣጠን ነው። አሁን ይሄኛውም ብርሃን በዚህ ጋር ብርሃን ቢሆን ኖሮ ይሄ ላይት ላያስፈልግ ይችላል። ዝም ብሎ የሚበራ ነገር የለም። አንዳንዱ ያው የአጠቃቀም ችግር ሊኖር ይችላል፣ ግን ሁሉም መብራቶች ምክንያት አላቸው። ይሄኛው የውጭ ላይት አለ ናራል ላይት እዚህ ጋር ላይ ሲሰጠው አንድ ሳይድ ብሉ ይሆናል። ላይታችሁ እንደሆነ ፎቶም ላይ ቪዲዮ ላይ ብሉ የሚሆነው ናራል ላይት ስለሆነ ነው። ይሄኛው ደግሞ ስለሆነ ወደ ጎልደን ምናምን ይመጣልና በዛ መልኩ ነው። አው ተነስተን እናቃል። አይ በስልክ እኔ ብዙም ስልክ እንትን አድናቂ አደለውም፣ ግን ተነስቻ ቃለው። በካሜራ ተነስቻ አላቅም በነገራችሁ ላይ ኢትዮጵያ ውስጥ ምናልባት ለሚቀጥለው ወይ ቴሌግራም ላይ ልክላችኋለሁ፣ ሰልፊን የጀመሩት ኢትዮጵያዊ ናቸው። ኢትዮጵያ ውስጥ በፕሮፌሽናል ካሜራ ወደ ኢትዮጵያ ካሜራ ለማሳየት መጥተው የመጡት ሰዎች በዛ ሰዓት አገረ ገዢ ምናምን የሚባሉ ሰው ናቸውና፣ ካሜራውን ይዘውት ነው ሰልፊ የተነሱት ስልክ ባልነበረበት ሰዓት፣ በሚኒሊክ ዘመን ማለት ነው። እና እሱን እልክላችኋለሁ ቴሌግራም ላይ ታየዋለች። ሰልፊ አልወድም። ሰልፊ ስትነሱ ደግሞ የብዙ ሰው የስልክ ችግር ወይም ደግሞ አጠቃቀም በጣም ትጠጉታላችሁና የሆነ ትልቅ ፊት ትልቅ ይመስላል። እና እሱን ምንድነው ማድረግ ያለባችሁ? ስልካችሁን አስቀምጣችሁ ትንሽ ሳብ ማድረግ አትጠጉት። ስትጠጉት እንዲህ ይገለበጣል። የሆነ ትልቅ ፊት ይመስላል እና የብዙ አሁን ቲክቶክ ላይ ምንም ላይ የምናያቸው ፊቶች የስልክ አጠቃቀም ማለት ዙም ስታረጉት፣ ማለት ፐርፌክት ፊታችሁ ይመጣል። ስልኩ ስትጠጉት ደግሞ ዲፎርምድ የሆነ ፊት ያመጣል። እና ይሄ ነው። ሌላ ጥያቄ ወይ? በኋላ መልሳለሁ። አመሰግናለሁ።